ከስውሯ ማርያም ገዳም እየተሰሙ ያሉ ጉዶች በስውራ ማርያም የቅቤ እምነት እንደተከለከለ መረጃዎች እየደረሱን ይገኛሉ። የዋልድባ አባቶች መልእክት አስተላለፉ። የይቅርታ ደብዳቤ ለብፁ አቡነ ሕረያቆስ ደረሳቸው። አዲስ አበባ ሀገረ ስብከት በርካቶችን ያወዛገበ አንድ ክስተት ተፈጥሯል። ሰላም ሰላም፣ ውድ የጊዜ ቲዩብ ቤተሰቦች እንደምሰነበታችሁ፣ እንዴት ቆያችሁልን? ሰላም፣ እግዚአብሔር ከእናንተ ጋር ይሁን። እንግዲህ በዛሬው የመረጃ ሰዓት ሰላምታችን አዳዲስ መረጃዎችን ይዘን ተመልሰን መጥተናል። ዳም ያደረግንላችሁ መረጃችን እንግዲህ ከሰሞኑ በተለያዩ የማህበራዊ ሚዲያዎች ላይ እጅግ ትልቅ ውዝግብ የፈጠረ አንድ ክስተት መኖሩን እናስታውሳለን። ይህም የስውራ ማርያም ገዳም ነው። የስውራ ማርያም ገዳም ጉድ ተሰማ የሚሉ መረጃዎችም እየወጡ ይገኛሉ። ይሁንና አሁን በደረሰን መረጃው መሰረት እንግዲህ የቅቤ እምነት እንደተከለከለ ሰምተናል። ስጉሯ ማርያም ምንድን ነው እየተፈጠረ ያለው የሚለውም የበርካቶች ጥያቄ ሆኗል። እንደሚታወቀው እንግዲህ ስጉሯ ማርያም በርካቶች ከእለት ወለት እንደሚታወቀው እንግዲህ የስጉሯ ማርያም ገዳም በርካቶች ከእለት ወደ እለት ጉዞ የሚያደርጉበት ስፍራ እንደሆነ ይታወቃል። ይህም በሰሜን ሸዋ ሀገረ ስብከት የሚገኘው የስውሯ ማርያም ገዳምም ከአዲስ አበባ ወደ ደብረ ብርሃን በሚወስደው መንገድ ላይ ጫጫ ከተባለች ከተማ ላይ ስምንት ኪሎ ሜትር ርቀት ላይ እንደሚገኝ እናውቃለን። ታዲያ ይህ ገዳም በርካቶች በስፍራው ተጉዘውበት በርካታ ድህነትን የሚያገኙበት ስፍራ እንደሆነም ይታወቃል። በርካቶ አባቶችም በተለያዩ ማህበራዊ ሚዲያዎች ላይ እንዲሁም ደግሞ በአካልም ጭምር ወደ ስፍራው በማቅናት ምስክርነትን ሲሰጡና በመቤታችን አማላጅነት እንደተፈወሱም ሲናገሩ ሰምተናል። ነገር ግን ከሰሞኑ የተሰማው መረጃና እየወጡ ያሉት መረጃዎችም በርካቶችን እያወዛገበ ያለ ጉዳይም ሆኗል። በስጉሯ ማርያም ገዳም እየተሰሙ ያሉ ጉዳዮችም በርካቶችን አነጋግሯል። እንደሚታወቀው የስጉሯ ማርያም ገዳም እንግዲህ ከላይ በመግቢያ ላይ እንደጠቀስኩላችሁ በርካቶች ወደ ስፍራው እንደሚያቀኑ እንደሚጓዙበት እናውቃለን። ከቦታውም በረከትን አግኝተውም እንደሚመለሱ እናውቃለን። ይሁንና በዚህ ገዳም እንግዲህ የተለያዩ ስርዓቶች እንደሚከናወኑ ይታወቃል። ከዚህም አንዱ እንግዲህ የቅቤ እምነትም በስፍራው ከሚደረጉ ስርዓቶች መካከል አንዱ ሲሆን ለምእመናኑም እንደ እምነት እንዲጠቀሙበት ይሰጣቸዋል። ከዚህም ባለፈ ደግሞ በስፍራው ጸበል እንዲሁም ደግሞ የበሶ እምነት ጭምር እንደሚሰጥም ይታወቃል። ታዲያ አሁን በደረሰን መረጃ መሰረት እንግዲህ በስፍራው ከሚወጡ አንዳንድ ሀሳቦች በተጨማሪም በስፍራው እየተፈጠሩ ያሉ አንዳንድ አግባብነት የሌላቸው ስርዓቶች አሉ የሚሉ ግለሰቦችም በርከት ብለው በማህበራዊ ሚዲያዎች ከሰሞኑ ወጥተው አይተናቸዋል። አንድ የማህበራዊ ሚዲያ አንድ ወጣት ወይንም አንድ ግለሰብም በማህበራዊ ሚዲያ ላይ እንደገለጸው ሲያሰራጭ እንደተመለከት ነው። እንግዲህ በስፍራው አንዲት ግለሰብ ራሷን አስተዳዳሪ ነኝ በማለት የምትጠራ አንዲት እንስት መኖሯን ጠቅሶ ይቺ እንስትም መታሰሯንና በአሁኑ ሰዓትም ይቺን እንስት ለማስፈታት የሀገረ ስብከቱ ሊቀጳጳስ የሆኑት ብፁዕ አቡነ ቀለሜንጦስም የተለያዩ ስራዎችን እየሰሩ ነው በማለትም ተናግሯል። ይቺ ግለሰብም በስፍራው ላይ የተለያዩ ግለሰቦችን በማጭበርበርና ራሷንም የስውሯ ማርያም ገዳም አስተዳዳሪ ነኝ በማለት የምትጠራ የምታስብና የተለያዩ ያልተገቡ ስራዎችን የምትሰራ ሴት ናት በማለትም ገልጧል። ይህ ግለሰብ እንግዲህ እንዲህ ባለ መልኩ መረጃውንም አጋርቷል። ከዚህም ከፍ ሲል እንግዲህ በስውሯ ማርያም እየተሰጡ ያሉ እምነቶችም ሳይቀሩ ትክክል ያልሆኑ እምነቶች ናቸው፣ ትክክል አይደሉም። ከስርዓት ውጭ ከቅዱስ ቤተክርስቲያን ስርዓት ውጭ ያሉ እምነትና የተለያዩ ድርጊቶች ናቸው የሚፈጸምበት፣ በማለትም ስለ ገዳሙ እንዲህ ባለ መልኩ ገልጿል። ይሁንና ይህ መረጃ እንግዲህ ለበርካቶች ከተዳረሰ በኋላ በርካቶች ውዝግብ ውስጥ ገብተዋል። ከዚህም ከፍ ሲል ደግሞ በሀገረ ስብከቱ የሚገኙት የሀገረ ስብከቱ ዋና ስራ አስኪያጅም እንደገለጹት ከሆነ በስውሯ ማርያም ገዳም የበሶ እምነት፣ የቅቤ እምነትና የማር ጸበል እየተባለ የሚሰጥ ነገር እንደሌለና ከዚህ በኋላ ቅቤ እምነት እንደተከለከለም ገልጸዋል። በሀገረ ስብከቱ እየተፈጠሩ ያሉ ችግሮችንም ለመፍታት እየሰሩ እንደሆነም ተናግረዋል። በሀገረ ስብከቱ የተለያዩ ምእመናን ተጉዘው መጥተው የተለያዩ መከራዎችና ችግሮች እየደረሰባቸው እንደሆነም የገለጹ ሲሆን ከዚያም ከፍ ሲል ደግሞ በሀገረ ስብከቱ አግባብነት የሌላቸው ከቅድስት ቤተ ክርስቲያን ስርአት ውጭ የሆኑ ድርጊቶችም እየተፈጸሙ ነው። ይህንንም ለማስቆም እንሰራለን። የሰሜን ሸዋ ሀገረ ስብከትም ይህንን ለማስቆም እየሰራ እንደሆነም ተናግረዋል። ከዚህም ባለፈ ከዚህ ቀደምም ብጹህ አቡነ ቀለሜንጦስን ጨምሮ የሰሜን ሸዋ ሀገረ ስብከትም ወደ እነዚህ ወደ ሰሜን ሸዋ ወደሚገኙ ገዳማት የተለያዩ ጉዞዎች እንዳይደረጉም እግድ ማውጣታቸው የሚታወስ ነው። በሀገረ ስብከቱ የሚገኙ ገዳማት ላይ ጉዞዎች ሲዘጋጁ ከሀገረ ስብከቱ እውቅና ከተሰጣቸው ማህበራት ውጭ ማንኛውም ግለሰብ ወይንም ደግሞ ማንኛውም ሰው ተነስቶ ጉዞ ማዘጋጀት እንደማይችልም እግድ ተጥሎ እንደነበር እናስታውሳለን። ይሁንና እንዲህ ባለ መልኩ የተለያዩ ችግሮችንና ክፍተቶችን እየሰማንበት ያለው የስውራ ማርያም ገዳም ጉዳይም በርካቶችን እያነጋገረ ነው። የማህበረ ቅዱሳን ብሮድካስትም ቢሆን በሰሜን ሸዋ ሀገረ ስብከት የሚገኙ ገዳማትን በተመለከተ የተለያዩ መረጃዎችን እያወጣ እንደነበር ከዚህ ቀደም ባደረስ ናችሁ መረጃችን ላይ አንስተን እንደነበር እናስታውሳለን። በዚህ ሀገረ ስብከትም የተለያዩ ችግሮችና ክፍተቶች እንዲሁም ደግሞ ለሀገረ ስብከቱ የማይመጥኑ ስሞችም እየተሰጠ እንደሆነም ተናግረው እንደነበር እናስታውሳለን። ሁላችንም የስውሯ ማርያም ጉዳይም በርካቶቻችንን እያወዛገበም ይገኛል። ከዚህ በኋላም ከሀገረ ስብከቱ የሚሰጥ መረጃ ካለም የምናደርሳችሁ ይሆናል። ሌላኛው መረጃችን ደግሞ ወደ አዲስ አበባ ሀገረ ስብከት የተላከውን ደብዳቤ የሚመለከት ይሆናል። እንደሚታወቀው እንግዲህ ከሰሞኑ አንድ ደብዳቤ ለብፁዕ አቡነ ሕረያቆስ እንደደረሳቸው ሰምተናል። ይህ ደብዳቤም እንግዲህ በርካቶችን አነጋግሯል። ከማነጋገርም አልፎ በርካቶችንም አወዛግቧል። በአዲስ አበባ ሀገረ ስብከት እንግዲህ ከቀኑና ቤተ ክርስቲያን ውጭ ቆሞሱን ጳጳስ በማለት እንግዲህ በአውደ ምህረት የተናገሩ ሩት አካላት ይቅርታ መጠየቃቸውም ተሰምቷል። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ትውፊት መሰረት እንግዲህ ሀብታተ ቤተክርስቲያን ከሚባሉት መካከል በዘር የማይሰጥ በብሔር የማይታደልና ስጋዊ ደማዊ በሆነ ድምጽ ብልጫ የማይገኙትና ና ልሁን ስላሉ የማይሆኑት አልፈልግም ስላሉት ደግሞ የማይቀር በመንፈስ ቅዱስ መራጭነት እንደ ቸርነቱ ለተገባቸው ብቻ የሚሰጥ ሀብተ ክህነት ዋነኛው መሆኑን ሁላችንም እናውቃለን። ይህንንም ሀብተ ክህነት ደግሞ ሐዋርያዊት የሆነች ኦርቶዶክሳዊት ቤተክርስቲያናችን ማብሪያ ክህነትን በቀኑና ጠብቃ ከትውልድ ትውልድ አልፋ እዚህ እንደደረሰች የመጣችበት የጉዞ ታሪክም ምስክር ነው። ታዲያ ከሰሞኑ ሊቀ ሕሩያን ዳዊት ታደሰ በአዲስ አበባ ሀገረ ስብከት የንፋስ ስልክ ላፍቶ ክፍለ ከተማ ቤተ ክህነት ጽሕፈት ቤት ዋና ስራ አስኪያጅ እና መጋቢ አዲስ ቃለ ጽድቅ ግርማ የፉሪ ጽራ ንግስት ቅድስት ሐና ቤተ ክርስቲያን አስተዳዳሪ ከቀኖና ቤተ ክርስቲያን ውጪ በሆነ መልኩ እንግዲህ ቆሞሱን ጳጳስ በማለት በአውደ ምህረት መናገራቸውን እናስታውሳለን። ይህንንም የቀኖና ጥሰት እንግዲህ በተለያዩ ማህበራዊ ሚዲያዎች ሲመላለሱ በርካቶቻችን አይተናል፣ ተመልክተናል። ይህንንም በተመለከተ ሀሳቦችም ሲቀርቡበት መሰንበታቸውም የሚታወስ ነው። ታዲያ በብፁዕ አቡነ ሕረያቆስ ሊቀ ጳጳስ የሚመራው አዲስ አበባ ሀገረ ስብከት ባካሄደው መደበኛ አስተዳደር ጉባኤ ሊቀ ሕሩያን ዳዊት ታደሰና መጋቢ ሐዲስ ቃለ ጽድቅ ግርማ ህዳር 11 ቀን 2018 ዓ ም በአዲስ አበባ ሀገረ ስብከት በፉሪ ጽርሃ ንግስት ቅድስት ሀና ቤተ ክርስቲያን ዓመታዊ ክብረ በዓል ላይ ትምህርተ ወንጌል ለመስጠት የተጋበዙትን ሊቀ ሊቃውንት ቆሞስ አባ ተክለ ሃይማኖት ወልዱን የዳግማዊ ምኒልክ መታሰቢያ ታካ ነገስት በዓታ ለማርያም ገዳም አስተዳዳሪና የቅዱሳት መጽሐፍ ትርጓሜና ቀኔ መምህር ከቀኑና ውጪ በሆነ መልኩ ብጹሕ አባታችን ሊቀ ጳጳስ በማለት መጥራታቸው በማስረጃ በመረጋገጡ እንግዲህ ጉዳዩን በጥልቀት ተመልክተው ለሀገረ ስብከቱ ደብዳቤ መላካቸውን የይቅርታ ደብዳቤም መጻፋቸውንም ተናግሯል። እንግዲህ የይቅርታ ደብዳቤውም ለብፁዕ አቡነ ሕረያቆስ የተላከ ሲሆን በደብዳቤው ላይም በአዲስ አበባ ሀገረ ስብከት በንፋስ ስልክ ላፍቶ ክፍለ ከተማ በፉሪ ጽራ ንግስት ቅድስታና ቤተ ክርስቲያን የቅድስታና ዓመታዊ ክብረ በዓል ላይ የእለቱን እንግዳ ለመጋበዝ በተደረገው ለህዝብ ማስተዋወቅ ሳከናውን በነበርኩበት ወቅት ላይ ያለፈውን የትምህርታቸውንና የህይወት ተሞክሮ ስናገር ከአውድ ውጭ የሆነ መልእክት ቀኖና ቤተ ክርስቲያን በመጣስ ብዙ አባታችንና ጳጳስ ብዬ በመድረኩ ላይ በመናገሬ በመጥራቴ ቀኖና ቤተ ክርስቲያንን የተጣሰ በመሆኑ ቤተ ክርስቲያንንና አማኞቿ ምእመናንን ጥልቅ በሆነ ሐዘን በተሰማኝ መጸጸት እንግዲህ ይቅርታ እንድታደርጉልኝ በቤተ ክርስቲያን ስም እጠይቃለሁ በማለት እንግዲህ ሊቀ ህሩያን ዳዊት ታደሰ የንፋስ ስልክ ላፍቶ ክፍለ ከተማ ስራ አስኪያጅ እንግዲህ ተናግረዋል። በመቀጠልም የፉሪ ጽርሐ ንግስት ቅድስታና ቤተ ክርስቲያንም አስተዳዳሪ የሆኑት መጋቤ ሐዲስ ቃለ ጽድቅ ግርማ ባቱም እንዲህ አይነቱን ደብዳቤ ለብፁዕ አቡነ ሕረያቆስ አድርሰዋል። ይህንንም የቀኖና ጥሰት በመረዳት ማለትም ይቅርታ እንዲደረግላቸው ጠይቀዋል። ሌላኛው መረጃችን ደግሞ የዋልድባ አባቶችን መልእክት ከዋልድባ ከመጡ አባቶች የተሰጠውን ጋዜጣዊ መግለጫ የሚመለከት ይሆናል። ዋልድባን መጠበቅ ቤተ ክርስቲያንን፣ ሀገርን፣ ትውልድን መጠበቅና መታደግ እንዲሁም ደግሞ መንከባከብ እንደሆነ ተናግሯል። በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያናችን እንግዲህ በሰሜን ጎንደር ሀገረ ስብከት የዋልድባ አብረንታንት መድኃኔዓለም ገዳም ዘአቡነ ሚናስ ማህበር አብይ የልማት ኮሚቴ እንግዲህ መቋቋሙን አስመልክቶ በአዲስ አበባ ቦሌ በሚገኘው ማግኖሊያ ሆቴል ከገዳሙ ከመጡ አባቶችና ከልማት ኮሚቴው ጋር በጋራ በመሆን እንግዲህ ጋዜጣዊ መግለጫ ተሰጥቷል። በመግለጫውም ከገዳሙ በመጡ አባቶች መነኮሳት ስለ ገዳሙ አመሰራረትና ሰፊ ታሪክ ማብራሪያ የተሰጠ ሲሆን የገዳሙን አሁናዊ ሁኔታውንም ወይንም ደግሞ ነባር ሁኔታውንም ማብራሪያ ተሰጥቶበታል። ገዳሙ በኢትዮጵያ ካሉ ገዳማት በምስረታ ቀዳሚውና ሰፊ መሆኑን ተጠቅሷል። የገዳሙ መስራች ጌታችን መድኃኒታችን ኢየሱስ ክርስቶስ መሆኑን በመጀመሪያ በስድስት ወራት በኋላም በ485 ዓ ም መጋቢት 27 ቀን እንደተመሰረተ በአቦ መነኮሳትም ተገልጧል። በገዳሙ ያሉትን መሰረታዊ የልማት ችግሮች በዘላቂነት ለመፍታትን በሚደረገው የልማት እንቅስቃሴም እንግዲህ ለማከናወን በኢትዮጵያ ኦርቶዶክስ ዋዶ ቤተ ክርስቲያን በሰሜን ጎንደር ሀገረ ስብከት በመንበረ ፓትሪያርክ ጠቅላይ ቤተ ክህነት ጽሕፈት ቤት በተሰጠው ፍቃድ ቁጥር 3367217 መሰረት ማህበሩ መቋቋሙም ተነግሯል። ታዲያ ኮሚቴው የፕሮጀክት ጥናት ትግበራና ክትትል፣ የህዝብ ግንኙነት፣ የሀብት አሰባሰብ ክፍል በመባል በሶስት ዋና ዋና ክፍሎች ተዋቅሮ በክፍሎቹም ራሱን ከማደራጀት አንስቶ የአስር አመታት ስልታዊ እቅድ ወይንም ደግሞ ስትራቴጂ ፕላን የተለያዩ የልማት ፕሮጀክት ጥናቶች የድረገጽ ዌብሳይትና የማህበራዊ ሚዲያዎች ለግንኙነት ማመቻቸትና የመሳሰሉ ስራዎችም እየተሰሩ መሆኑም ተገልጿል። እንግዲህ በመንበረ ፓትርያርክ ጽህፈት ቤት የጥናትና ምርምር መምሪያ ክፍል ኃላፊ የሆኑትም ረዳት ፕሮፌሰር በዚሁ መርሃ ግብር ላይ የተገኙ ሲሆን ስለ ፕሮጀክቱ ስለ ገዳሙ ፕሮጀክትም ታሪክን ሀብትን መንፈሳዊ ሀብትን የያዘ ፕሮጀክት ነው፣ በማለትም ይህንን ፕሮጀክት ገልጸውታል። እንዲሁም ደግሞ አባቶች ቋርፋቸውን ከመመገብ አያወጣቸውም በማለትም የገለጹ ሲሆን ይልቁንም ዋልድባን መጠበቅ ቤተ ክርስቲያንን፣ እንዲሁም ሀገርንና ትውልድን መጠበቅ መታደግና መንከባከብ ነው በማለትም ምእመናን በዚህ ፕሮጀክት ላይ በመሳተፍ አስተዋጽኦ እንዲያደርጉና እንዲሁም ደግሞ የዋልድባ ገዳም አባቶችን ለሀገር መጽናት ለሀገር መጠበቅ መሰረት የሆኑ አባቶችንም እንድንረዳና እንዲሁም ደግሞ እንድናገዛቸውም ጥሪ ይቀርቧል። ከዋልድባ ገዳም የመጡ አባቶችም ይህንኑ መልእክትም አስተላልፏል። ይህንንም የተጀመረውንም ፕሮጀክት ከዳር ማድረስ እንደሚገባም ተናግረዋል። ወደ ጊዜ ቲዩብ ቤተሰቦቻችን ለዛሬ ያዝንላችሁ መረጃችን ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ድረስ እንግዲህ መልካም ጊዜ ለእናንተ ተመኘን።